የአርቲስት አንዱ አለም ጎሳ ባለቤት ቀነኒያ አዱኛ ከአሟሟቷ ጀርባ የወጣ አዲስ መረጃ። ብዙዎችን እያስደነገጠ የሚገኘው የአርቲስቱ እጮኛ አሟሟት ብዙዎችን እያነጋገረ ይገኛል። በኦሮምኛ ሙዚቃዎቹ የሚታወቀው አርቲስት አንዱ አለም ጎሳ ከእጮኛው ቀነኒያ አዱኛ ሞት ጋራ በተያያዘ በፖሊስ ጥያቄ እንደተደረገለት ተሰምቷል። በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኒ አዱኛ ማክሰኞ ጠዋት መሞቷን ተከትሎ በርካቶች ሐዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። የአርቲስት አንዱ አለም ማናጀር ሌሊሳ ኢንድሪስ የአስክሬን ምርመራው በምኒልክ ሆስፒታል እንደተደረገና የሟቿ አስክሬን ወደ ቤተሰቦቿ መሸኘቱን በመግለጽ የቀብር ስነ ስርዓቱን በዛሬው ዕለት ከቀኑ ዘጠኝ ሰዓት ላይ ቅድስት ስላሴ ካቴድራል ቤተ ክርስቲያን እንደሚከናወንም ነው የገለጸው። ቀነኒ ከሚኖሩበት አፓርትመንት ህንፃ ከአምስተኛ ፎቅ መውደቋና ንጋት 11 ሰዓት አካባቢ ሞቷን ሌሊሳ ተነግሮት እንደመጣ አንዷ አለምና ቤተሰቦቹ ወድቃ እንዳገኟትም አስታውቋል። እስካሁን ባለው መረጃ መሰረትም ወጣቷ ከአምስተኛ አምስተኛ ፎቅ ወድቃ እንደሞተች ነው እየተነገረ የሚገኘው። ሁኔታውን ለማጣራትም አሁንም ምርመራ እየተደረገ ይገኛል። ማናጀሩ አክሎ መኖሪያ ቤቱ አዲስ አበባ አራብታ ሳንሻይን ተብሎ የሚታወቅ አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከአንድ አመት በላይ መኖራቸውንም ተናግረዋል። ከክስተቱ በኋላም አስክሬኗ በአቅራቢያ ወደሚገኘው ያኔት ወደ ተባለው ሆስፒታል እንደተወሰደም ነው የተገለጸው። እስከ ምሽት ድረስ ከቆየም በኋላም ፖሊስ መጥቶ አስክሬኗን ለምርመራ ወደ ሚሊኒክ ሆስፒታል እንደወሰደውም ነው የገለጸው። ቀጥሎም ስሉልታ ወደሚገኙት ቤተሰቦቿ ተወስዷል። የቀብር ስነ ስርዓቷም ዛሬ ዘጠኝ ሰዓት ላይ በአዲስ አበባ ቅድስት ስላሴ ካቴድራል ቤተክርስቲያን ይፈጸማልም ነው ያለው ሌሊሳ። አርቲስት አንዷ አለም በአሁኑ ወቅት ለምርመራ በፖሊስ ጣቢያ መገኘቱም ነው የተነገረው። በለሚ ኮራ ክፍለ ከተማ ወረዳ 3 ልዩ ቦታው ሳንሻይን ቤቶች ፊት ለፊት ከሚገኘው ህንፃ ላይ ነዋሪ የነበረችው ማቿ ቀነኛ አዱኛ መጋቢት አንድ ቀን 2017 ዓመተ ምህረት ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ ከአምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኒት ሆስፒታል እየተወሰደች ባለችበት ወቅት ህይወቷ እንዳለፈም ፖሊስ ገልጿል። የአዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድኑን በማዋቀር ቦታው ድረስ በመሄድ ተገቢውን የቴክኒክና ና የታክቲክ መረጃውን ያሰባሰበ ሲሆን የሟቿንም አስክሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ ወስዶ እንደነበረም ይታወቃል። ሟቿ ቀነኒ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤቱ ውስጥ የነበረውን ባለቤቷን ድምፃዊ አንድ አለም ጎሳን በቁጥጥር ስር በማዋል ምርመራ ያጣራ መሆኑንም ገልጿል። ፖሊስ በቀጣይ የመጨረሻውን የምርመራ ውጤት ለሕዝቡ ይፋ እንደሚያደርግ ያስታወቀም ሲሆን በተለያዩ ማህበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው መሆኑንም አስታውቀዋል። በተጨማሪ ማናጀሩ በማህበራዊ ሚዲያዎች እየተሰራጩ የሚገኙት የተለያዩ መረጃዎች የተሳሳቱ ናቸው በማለት ጉዳዩ እስኪጣራ ድረስ ሰዎች በትግስት እንዲጠባበቁም ጠይቀዋል። ጥንዶቹ በቅርብ ትዳር የመመስረት እቅድ እንደ እንደነበራቸውም ነው የተገለጸው። እንዲህ ያሉ ክስተቶች ሲያጋጥሙ ፖሊስ በስፍራው ከነበሩ ሰዎች ቃል በመቀበል እንዲሁም ደግሞ በአካባቢው ከሚገኙ ነገሮች መረጃዎችን በመሰብሰብ ምርመራው እንደሚጀምር የገለጹት አንድ የፖሊስ አባል ለፖሊስ ቃል መስጠት ለወንጀል መጠርጠር አይደለምም ብለዋል። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ሟቹ ቀነኛ ዱኛ በሞዴሊንግ በማስታወቂያ ስራዎች እንዲሁም ደግሞ በማህበራዊ ሚዲያ ንቁ ተሳታፊ እንደነበረች ይታወቃል። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎችን እየተነሳች እንደነበረ የተነገረ ሲሆን ፎቶዎቿን በማህበራዊ ሚዲያዎች ተሰራጭተው ይገኛሉ። ይህ ብቻም ሳይሆን ቀነኒ ከመሞቷ በፊት ቀን ላይ ቪዲዮ ሰርታ ብዙ ተከታዮች ባሏት ከ300 ሺህ በላይ በሆነው የቲክቶክ አካውንቷ ላይ ፖስት አድርጋም ነበር። ታዲያም ይህ ቪዲዮዋ ምንም የሐዘን ምልክት የማይታይበት ሲሆን በቪዲዮዋ ላይ እንደምትመለከቱት እጅግ ደስተኛ ሆኗም ነበር። እንደተነገረውም ከሆነ ሰኞ ቀኑ ሙሉ ለልደቷ ፎቶ ለመነሳት ሜካፕ ስትሰራ ውላ ከቀኑ 10 ሰዓት ጀምሮ እስከ አንድ ሰዓት ድረስ የልደት ፎቶዎቿን ስትነሳ እንደነበረም ነው የተነገረው። ታዲያም ይቺ መልከ መልካም ወጣት ሴት ምን አጋጥሟት ይሆን የብዙዎች ጥያቄ ነው። በርካቶችም በማህበራዊ ሚዲያዎች ላይ የሞታ ምክንያት ነው ብለው የተለያዩ አስተያየቶችን በማጋራት ላይ የሚገኙ ሲሆን በርካቶችም ከዚህን ቀደሟቿ ከአንዴም ሁለት ጊዜ እራሷን ለማጥፋት ሙከራ አድርጋለችም ብለዋል። አንዳንድ ጓደኞቿም ከዚህም ቀደም በቴሌግራም ስጽፍላቸው የነበረውን ጽሁፎች በበርካታ ማህበራዊ ሚዲያዎች ላይ በማጋራት ላይ ይገኛሉ። ይህ ጽሁፍም እንደሚያሳየው ከሆነ ቀነኒ ጥሩ ሁኔታ ላይ እንደማትገኝ የሚያሳይና መኖር እንዳስጠላት የሚገልጽ ጽሁፍ ነው። ከዚህ በተጨማሪም ስለማቿ የቅርብ ጓደኞቿ እንደተናገሩት ከሆነ መውለድ እንደምትፈልግና ና ነገር ግን እሱን ቆይ እንደሚላት በዚህም ብዙ ጊዜ በመሃላቸው ብዙ አለመግባ ቶች እንደሚፈጠሩም ነው የገለጹት። ይህ ብቻም ሳይሆን አርቲስቱ ማታ ማታ ለስራ ክለብ እያመሸ እየመጣ ሲገባ እንደሚመታትም ነው በማህበራዊ ሚዲያዎች በስፋት እየተሰራጨ የሚገኘው። ይህም ሆኑ ደግሞ በብዙዎች ዘንድ አይሷ ራሷን አላጠፋችም፣ የሆነ የተደበቀ ነገር አለ፣ ይጣራልን እያስባለም ይገኛል። ግን የአሟሟታ ሚስጥር እስካሁን ድረስ ይፋ ያልተደረገ ሲሆን ፖሊስ በምርመራ ሂደት ላይ እንደሚገኝም ገልጿል። በዚህም ታዲያ ፖሊስ እስካሁን መረጃውን እስካደረስንላችሁ ጊዜ ድረስ ምንም አይነት አስተያየት አልሰጠበትም። በዚህም ማህበረሰቡ በማህበራዊ ሚዲያዎች ላይ እየተሰራጩ ከሚገኙ አልባልታዎች ራሱን መቆጠብ እንዳለበትም ነው የገለጹት። መልከመልካሟና ሳቂ ታዋሟዎች ቀነን ያዱኛ በጓደኞቿና በቤተሰቦቿ ዘንድ እጅግ የምትወደድ ልበቀናና ደግሩሩ እንደሆነችም ይነገርላታል። አብረው መኖር ከጀመሩም ሁለት አመታት እንደሆናቸውም ነው የተነገረው። አንዱ አለም ጎሳ የኦሮሚያ ሙዚቃ ታዋቂ ዘፋኝ ሲሆን ከህዝቡ ጋራ ይበልጥ ያስተዋወቀውም የዛሬ ሶስት ዓመት የለቀቀው ነጠላ ዜማው ደርቤ ላላ የተሰኘውና ቅርብ ጊዜ የለቀቀው ብሊሌ የተሰኘው ተወዳጅ ዘፈኑ ነው። እንደሚታወቀውም ቅርብ ጊዜ ዘፋኙ አያንቱ የተሰኘ አዲስ አልበም የለቀቀ ሲሆን ይህ አልበሙ በብዙዎች ዘንድ እጅግ አድናቆትን አትርፎለታል። ይህ አልበሙም ከአምስት ወር በፊት የተለቀቀና በውስጡም አስራ ስድስት ዘፈኖችን ያካተተ ነው። በመሆኑም አስራ ስድስቱ የሙዚቃ ስራዎቹ የሀገራችንን የተለያዩ ሙዚቃ ስልቶችን ተጠቅሞ ያቀረበም ናቸው። ይህ አልበም በሁለት ዋና የሙዚቃ ዘርፎች የሚመደብ ሲሆን እነዚህም ባህላዊ ዘፈኖችና ዘመናዊ ዘፈኖች ሲሆኑ በአልበሙ ከተለያዩ ኦሮሚያ ክልሎች የተወጣጡ ስድስት የባህላዊ ሙዚቃ ዘፈኖችና እንዲሁም ደግሞ አስር ተከታታይ የፈጠራ ዘፈኖችን ይዟል። ይህ አያንቱ የተሰኘው አልበሙ የሙዚቃ ደረጃውን ለማሟላት ና በዓለም አቀፍ የሙዚቃ ኢንዱስትሪ ውስጥ ተወዳዳሪ ለመሆን ብዙ ሙዚቀኞች ና ባለሙያዎች ተሳትፈውበታል። ከነዚህ መካከል ኤፍሬም ብርቅነ፣ ሚኪጃኖ፣ ኢዮ ባልቻ በሙዚቃ ቅንብር ተሳትፈዋል። እንዲሁም ማስተር የተደረገው በታዋቂው የሙዚቃ ባለሙያ አበጋ ሲሆን የመሳሪያ ባለሙያዎች ሉአል መሀሪ፣ ሮቬል መሀሪ መሪውንና ቻፒ ተሳትፈውበታል። አርቲስት አንዱ አለም ጎሳ በሙዚቃ ኢንዱስትሪ ውስጥ ከስምንት አመታት በላይ የቆየ ሲሆን አልበም ለመስራት ማቀዱ ከስድስት አመታት በላይ የፈጀ ቢሆንም ሙሉ በሙሉ አያንቱ የተሰኘውን በውስጡ አስራ ስድስት ሚውዚክ ትራክ የያዘውን አልበም ለመስራት ሶስት አመት ፈጅቶበታል። ይህንን ስራ ለማጠናቀቅም በአጠቃላይ ሰባት ሚሊዮን የኢትዮጵያ ብር ገደማ ፈጅቶበታል። ከዚህ አልበም በተጨማሪም አንዱ አለም ጎሳ ከዚህም ቀደም ኮያ፣ ጋሪ፣ ደርቤላላ፣ ዮያ ዋ ሆዬ ሚቹ ዱጋ ጋዳቱ ኬቲና ጉምጉሜ የተሰኙ ዜማዎችን አድሶ በእነዚህ ዜማዎችም እጅግ ተወዳጅነትን አግኝቷል። ወደፊትም ትልቅ ህልም ያለው አርቲስቱ ከዚህ በላይ ለመስራት ዓላማ እንዳለውና ከፋሲካ በኋላ ኮንሰርት ለማዘጋጀት እንዳሰበም ነው በአንድ ወቅት በሰጠው ኢንተርቪው ላይ የገለጸው። ሟቹ አጮኛው ቀነኝ ያዱኛ በማህበራዊ ሚዲያዎች ላይ በተለይም ደግሞ በቲክቶክ ላይ ንቁ ተሳትፎ እንደምታደርግም ይታወቃል። በብዙዎች ዘንድም እጅግ ተወዳጅና መልከ መልካም ሴትም ነበረች። የቀብር ስነ ስርዓቷን በዛሬው ዕለት ከቀኑ ዘጠኝ ሰዓት ላይ በአዲስ አበባ ስላሴ ካቴድራል ቤተክርስቲያን እንደሚፈጸም ነው የተገለጸው። በመሆኑም ታዲያ እኛም የሁሉ ዴሊ አዘጋጆች በወጣቷ ሞት የተሰማን ጥልቅ ሐዘን በመግለጽ ለወላጅ ቤተሰቦቿና ለጓደኞቿ እንዲሁም ደግሞ ለባለቤቷ መጽናናትን በመመኘት ለእሷም ነብስ ይማር በማለት ዝግጅታችንን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና እንዲሁም ደግሞ እናንተ ይጠቅማሉ ብለን ያሰብናቸውን መረጃዎች ይዘን እንቀርባለን። ቪዲዮ ላይክ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን። በቀጣይ ቪዲዮ እስከምንገናኝ፣ ሰላም ለሀገራችን ይሁን።